የአሳ ሀብት ልማትን በመጠበቅና ምርቱን በማሳደግ ማህበረሰቡን ተጠቃሚ ለማድረግ እየሰራ መሆኑን የአማራ ክልል እንስሳትና ዓሳ ሀብት ልማት ቢሮ ገለጸ። ቢሮው ከ7000 በላይ የአሳ ጫጩቶቹን ወደ ተለያዩ የውሃ አካላት ማሰራጨቱንም አስታውቋል። ስራው ድንቅ ደሳለው አዘጋጅተዋለች። ሀረገወይን ታደሰ ታቀርበዋለች። የአሳ ሀብት ልማትን ከፍ በማድረግና ምርቱን በማሳደግ ማህበረሰቡን ተጠቃሚ ለማድረግ አለሞ እየሰራ መሆኑን የአማራ ክልል እንስሳትና አሳ ሀብት ልማት ቢሮ አስታውቋል። ቢሮ ምርቱን ለማሳደግ ከ700 ሺህ በላይ የአሳ ጫጩቶችን ወደ ተለያዩ የተፈጥሮ ውሃ አካላትና ሰው ሰራሽ ግድቦችና ኩሬዎች ማሰራጨት መቻሉን በቢሮው የአሳ ቴክኖሎጂ ባለሙያው አቶ አበበ ፈንታውን ገልጸዋል። ከአሳ ሀብት ልማት አኳያ እንደ ክልል በርካታ ስራዎችን ነው እየሰራን ያለነ በዋናነት ግን አራት ዋና ዋና ስራዎችን ትኩረት አድርገን እንሰራለን ማለት ነው። የመጀመሪያው ምንድነው? የተፈጥሮ የውሃ አካላት ላይ የሚመረተው የአሳ ምርት ዘላቂ እንዲሆን የማድረግና ጥበቃዎችን የማካሄድ ስራ እንሰራለን ማለት ነው። ሁለተኛው ምርት የማይሰጡ ለተለያየ አላማ ተብለው የተገነቡ የውሃ አካላት ላይ ተስማሚውን የአሳ ጫጮት በመጨመርና ወደ አሳ ማምረት እንዲገቡ የማድረግ ስራ በሁለተኛ ደረጃ እንሰራለን። ጫጩት ያስፈልገዋል ባልነው ግድብ ወይም ደግሞ ተጎርቷል በምንለው ሀይቅ ላይ የሚያስፈልገንን ያክል የአሳ ጫጩት ወስደን ወደዛ እንጨምራለን ማለት ይሄል። በባለፈው በጀት ዓመት ወደ 900 ሺህ አካባቢ ጫጩት ነው እናሰራጫለን ብለን አስበን የነበር ወደ 775 ሺህ አካባቢ የሚሆን ጫጩት ወደ ተለያዩ የውሃ አካላት ማሰራጨት ይችለናል ማለት ነው። የማህበረሰቡን ፍላጎት ለማርካትና በዘርፉ ተሰማርተው ተጠቃሚ እንዲሆኑ እየተደረገ መሆኑንም አቶ አበበ ያስረዳሉ። ኩሬ ካዘጋጁ በኋላ ለኩሬው ተስማሚ ያሳ ጫጩት በመጨመር አሳ እንዲመገቡ የማድረግ ስራ እንሰራለን። ህብረተሰቡ፣ የውሃ አማራጭ ያለው ህብረተሰብ በቀላሉ 10 በ10 ወይ 10 በ15 ወይ 10 በ20 የሆነች ኩሬ ሰርቶ አንደኛ ቤት ውስጥ የሚያስፈልገውን ፕሮቲን ከኩሬው አውጥቶ የሚመገብበት አንዷ ናሳ እንኳን በ100 ብር ቢሸጥ በዚህ ኩሬ ላይ በስድስት ወር ውስጥ 800 ሺህ ብር የሚሰራበት ሁኔታ ይኖራል ማለት ነው። ስለዚህ አሁን አሁን አንዳንዶቹ ወደ ማርኬት የገቡልን አርሶ አደሮች እናገኛለን። አንዳንዶቹ ደግሞ ለቤተሰብ ፍጆታ የሚሆን አሳ እያመረቱ ያለበት ሁኔታ አለ ማለት ነው። በዘርፉ ከ29 ሺ በላይ ለሚሆኑ ወጣቶች የስራ እድል መፈጠሩን አስረድተዋል። ስራ እድል ከመፍጠር አኳያ በርካታ ወጣቶች በአሳ ማስገር ተሰማርተው እናገኝበታለን። ስራ እድልን ስንወስድ በአሳ ማስገር የተሰማሩ ወጣቶች እናገኛለን። አሳ ከተሰገረ በኋላ ፕሮሰስ ይደረጋል፣ ወይም ፊሊቶ ይሰራል፣ ወይም ሆድቃ ይወጣል። ስለዚህ ሆድቃውን በማውጣት ፊሊቶ በመስራት የተሰማሩ ሴቶችን ወጣቶችን እዛ አካባቢ ልናገኝ እንችላለን። መረብ በመስራት ስራ እድል ልንፈጥር እንችላለን። ጀልባ በመስራት ስራ እድል ልንፈጥር እንችላለን። እና እንደው በአጠቃላይ ስንወስደው ከስራ እድል ፈጠር አኳያ እንደኛ ክልል ማለት ነው ከ29 ሺህ አካባቢ የሚሆኑ ወጣቶች በተለያየ ቅ አሳና ከአሳ ጋር በተያያዘ ዘርፍ ኑሯቸውን እየመሩ የሚገኙ ናቸው። በተያዙ አመትም ከ አንድ ነጥብ ሁለት ሚሊዮን በላይ የአሳ ጫጩቶችን ወደ ተለያዩ የውሃ አካላት ለማሰራጨት መታቀዱን ከቢሮ የተገኘው መረጃ ያመላክታል።